ቤተሰብ የሆኑ ነባር ቤተሰቦች ማምራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ሰራተኛዋ አደይ ተከታታይ ድራማ ያው እንግዲህ ትናንትና በክፍል ሰላሳ ሶስት ፓርት ታይቷል ማለት ነው። ምክንያቱም በቀለ እንግዲህ ለምንድን ነው ፍቅር ይሄን ያክል ይሄን ያክል ክፋት ከአንቺ ጋር ያለባት በማለት ጭራሽ የአንቺን ደመወዝ አንስታ ለእኔ እንዴት ትሰጠኛለች እንደዚህ በዚህ ላይ አንቺ ግፍት ትሰራለች በማለት እንግዲህ እሷን እቤት ድረስ በመሄድ አንጠልጥሏት ሲሄድ አይተናል ማለት ነው። ፍቅር ምን ሊደርስባት ይችላል? ምን ትሆናለች? የሚለው እንግዲህ በጣም አሳሳቢ ጉዳይ ነው። ይሄ ሁሉ ነገር ውስጥ ይሄ ሁሉ ጣጣ ውስጥ የገባችሁ እንግዲህ በራሷ ጉዳይ ነው ማለት ነው። ምክንያቱም እንግዲህ አንድን ወንድ ልጅ ወዳችሁት፣ አፍቀራችሁት እሱ የማይወዳችሁ የማይፈቅራችሁ ከሆነ ወደ ራሳችሁ መመለስ እንጂ ግድ ግድ ውደደኝ ግድ አፍቅረኝ ብሎ ሙጭኝ ማለት በተለይ ሴት ልጅ ወንድ ልጅ ማለት ነው እንደዛ ማድረግ እንደሌለባት ነው። በነገራችን ላይ እኔ ከፍቅር ላይ የተረዳውትን ማለት ነው ዲብን ትወደዋለች፣ ታፈቅረዋለች፣ ስለሱ የፈለገችውን ነገር ትሆናለች ማለት ነው። ግን ደግሞ እሱ ለእሷ ምንም ያክል ቅንጣት ያክል መውደድ ከሌለው ወንድ ልጅ ምን ይሰራል? ለምንስ ራሷ አትመለስም? ቁርጥ ብላ ወደ ራሷ ለምን ኮስተር አትልም ማለት ነው። እና እኔ ከፍቅር የተረዳሁት ነገር ምን እንደሆነ ታውቃላችሁ? አንደኛ ክፋት በጣም አለባት፣ ሁለተኛ ደግሞ በቃ የማይወዳችሁን ሰው አለመወደድ ነው። እኔ በፍቅር ላይ ግቦ ነኝ። በነገራችሁ ላይ ለሚወደኝ ወደዋለሁ፣ ለማይወደኝ ደግሞ አልወደውም። በቃ እንደዚያ ነኝ ማለት ነው። ስለዚህ ወንድ ልጅ ደግሞ ሲወዳችሁ ነው ደስ የሚለው ነገር ማለት ነው። ካልወደዳችሁ ደግሞ ለእናንተ ምንም አይነት ቦታ እንኳን አይሰጣችሁም። ስለዚህ መሸከፍ አንድ ሰው አፍቅራችሁት ወይንም ደግሞ እንደ ጠየቃችሁት እንኳን ቢሆን ማለት ነው። ካልፈለገ አልፈለገም ነው በቃ። ወንድ ልጅ ልቡ ካልፈለገ አልፈለገም ነው። ድንጋይ ነው። ከሚፈልጋት ጋር ነው የሚሄደው ማለት ነው። ስለዚህ ኮስተር ለማለት ሞክሩ ለማለት ነው። ከዛ ያው ይሄን ባህሪ ነው ያየሁት ማለት ነው። ለምን ይሄን ያክል እንትን ድረስ መሄድ የለብንም ብዬ አምናለሁ ማለት ነው። እሷ ግን የማይወዳትን የማይፈቅራትን ሰው ለራሷ ለማድረግ በጣም እየጣረች እንደውም በሌላ ሰዎች ሕይወት ውስጥ እየገባች እየመሰቃቀለች ትገኛለች ማለት ነው። እንግዲህ ያው ቅናት በሉት ምን በሉት እንግዲህ አደይ ጋ ነው ችግሯ ማለት ነው። ሌዊ ከአንቺ ጋር እንዲሆን አልፈልግም፣ ከአንቺ ጋር እንዳየውም አልፈልግም በማለት የተለያዩ ግፎችን እንግዲህ ከአደይ ጋ እየፈጸመች ትገኛለች ማለት ነው። አደይ እንግዲህ እሷን ተንከባከባት፣ ከእሷ ጋር ሁን፣ እኔ ምንም አይነት ነገር አልፈልግም በማለች ደጋግማ ደጋግማ ለዲብ ነግረው ነበር። ዲብ ደግሞ ፍላጎቱ አይደለም ማለት ነው። ያው ፍላጎቱ እንዳልሆነም ዛሬ ሳፕራይዝ አድርገው ማለት ነው። የፍቅር ጊዜ አበባ ነስንሳ፣ ምን አቅርባ፣ ምናምን ነገር ጠብቀው ነበረ። ዓይኑን ጨፍና ይብን ሳሉን ድረስ ወስደው ነበረ ፍቅር ማለት ነው። ግን ያን ሁሉ አድርጋለች፣ እንኳን ምንም ዘወር ብሎ እንኳን ደቂቃ ሊያወራት አልቻለም። ምክንያቱም ልቡ ላይ ያለችው ሌላ ሴት ስለሆነች። አንቺ እንደምትወጅኝ እንደምታፈቅርኝ አውቃለሁ፣ ግን ደግሞ እኔ አልወድሽም አላፈቅርሽም፣ በልቤ የኔ ምላ ሰው አለች። እባክሽን ተይኝ በማለት እንግዲህ ትቷት ሂዷል ማለት ነው። ያስተካከለችውንም በጣም ደስ የሚል ጊዜ ሊያሳልፉ የነበሩበትን ጊዜም እንግዲህ ሸከፍከፍከፍ አድርጋ በፌስታሉ አድርጋለች ማለት ነው። እና ይህ ነገር እንትን ሲልባት በሴት ልጅ በኩል እውነት ለመናገር በጣም ከባድ ነው፣ ግን ደግሞ ራሷን ማስከበር ያለባት እራሷነች ማለት ነው። በቃ ካልወደዳት ካላፈቀራት ቆፍጠን ማለት ግዴታ አለባት ብዬ አምናለው ማለት ነው። እንግዲህ ዲ ደግሞ ወደ ኤላ ቤት በመሄድ አደይ በጣም እንደናፈቀችው እና ከእሱ ተለይቶ መኖር እንደማይችል ገልጾላታል። በጣም ናፍቀሽኛል አደይ። ለምንድን ነው ወደ እኛ ቤት ተመልሰሽ የማሰሬ ባርኮቲም እንዲሁም እናቱም እኮ እንድትመለሹ ይፈልጋል። ስለዚህ ሌላ ስራ እፈልጋለሁ የሚለውን ነገር ተይውና ወደኛ ቤት ተመለሽና እንደ ድሮ ህይወታችን እንቀጥል። በቃ ፍቅር ነች የታወቅሽ ነች። ስለዚህ የእሷን ነገር ደግሞ መፍትሄ ይፈጠርለታል በማለት እንግዲህ ለአደይ ይነግሯታል ማለት ነው። አደይ ደግሞ ፍቅርን እንዳልቻለቻት እና በጣም በህይወቷ ላይ አስጊ እንደሚሆንላት ከዚህ በላይ ብዙ ነገሮች ደርሶብኛል፣ አሁንም እንዲደርስብኝ አልፈልግም። ስለዚህ ስራ አፈላልጌ ከሌላ ጋር እገባለው በማለት እንግዲህ ወስናለች ማለት ነው። ኤላ ደብሮኛል፣ እስኪ ወጣ ብለን መዝናናት እንፈልግ ፈልጋለሁ በማለት እንግዲህ ጠይቋቸው ነበር፣ አደይንና እንዲሁም ዴብን ማለት ነው። በቃ ደስ ይለናል በማለት ሊወጡ በነበሩበት ሰዓት አደይ እንደውም ስራ ፈልጋለሁ እኔ አልወጣም ብላ ነበር፣ ግን ደግሞ አብራም መውጣት እንዳለባት ነገሯት። እሺ በማለት እንግዲህ ሊዲያ አብራ እንድትሄድ ስለፈለጉ ሊዲያ ጋር ሲደውሉ ስልኳ አይሰራም። ምክንያቱም ስልኳ ያለው ከፍቅር ጋር ስለነበር፣ ሊዲያን እንግዲህ ስለሳቀችባት ወይንም ደግሞ ያው አበባ ምናምን አድርጋ ወንድሜን በዚህ በኩል ልታጠምጁ ፈልገች ነበረ፣ እሱ ግን ፍላጎት የለውም በማለት እንግዲህ ከፍቅር ጋር አይስማሙም በነገራችን ላይ ሊዲያ ምንም አይነት ነገር ክፋት የለባትም፣ ማለት ነው። የራሷ የሆነ ነገር ለራሷ ለማድረግ ትጥራለች፣ ግን ደግሞ በሌሎች ላይ ክፋት የማድረግ ባህሪ የላትም። ከፍቅር ጋር በዚህ ጉዳይ ነው የማይስማሙት። እሷ ፍቅር በጣም ክፋት ነገር ታደርጋለች፣ ሊዲያ ደግሞ ያን ነገር ተቀባይነት አታደርገውም ማለት ነው። እና ሁለታቸው በዚህ አይነት ልዩነት በጣም እንትን ይላሉ ማለት ነው። እና ያው በር ዘግታባት ስለነበር ፍቅር ያለውን ነገር እስከ ዛሬ የሰራሽውን ከአደይ ጋር ያለውን ግፍ እንዳለ ለባርኮቴ ለወንድምሽ ነው ዝርዝር አድርጌ የምነግርልሽ። ቆይ ታሳይኛለሽ፣ ብቻ ግን ከዚህ ከዘጋሽብኝ ከበሩ ልውጣ በማለት እንግዲህ ሊዲያ ስትፎክር አይተናል ማለት ነው። እና ያው የስልኩ የእህቱ ስልክ ባለመነሳቱ በጣም ሲጠራጠር የነበረው እንግዲህ ዲ ወደ ቤት ለመምጣት ወስኗል ማለት ነው። ሁለታቸው ፍቅር እና ሊዲያ ከቤት ውስጥ ካሉ ከተጣሉ እናቴ እነሱ ብዙ ነገሮች ይፈጥራሉ በማለት ወደ ቤት መሄዳቸውን ትቶ ወደ ቤት እንደሚመለስ እንግዲህ አይተናል ማለት ነው። ፍቅር እንግዲህ በጣም በኃይለኛው እንግዲህ በቀለ ማለት ነው በር ሲያንኳኳ ነበረ። ስለዚህ በሚያንኳኳበት ሰዓት ለምንድን ነው እንደዚህ በኃይል በሩን የምታንኳኩት? በማለት እሷም ወታ ነበረ። ለምንድን ነው ያደይ እንደ መወዝ ያልሰጠሻት? ማንች ማነኝ የምትዩ በማለት እንግዲህ ጉሮሯዋን ይዞ በጣም እንትን ሲያስጨነቃት ነበረ ማለት ነው። ያንተን ብር ነው ተከፍለዋል ስለ አደይ አንተ ምን አገባህ? በማለት እንግዲህ ትመልስለታለች። ምን እንደሚያገባኝ አሳይሻለሁ በማለት ተሸክሟት ሄዷል ማለት ነው። ስለዚህ ፍቅር ታፍናለች። ለፍቅር ፍትህ የሚል የለም። ምክንያቱም ፍቅር በጣም መጥፎ አስተሳሰብ ስላላት ማለት ነው፣ ብዙ ጊዜ አደይን ስለጎዳቻት። ስለዚህ እሷን አሁን ላይ ቢያስፈራሯት ወይንም ደግሞ ምሷን ብታገኝ ልክ ነው ብለን ነው የምናምነው ማለት ነው። እና ውድ ቤተሰቦቼ በቀጣይ ምን ትሆናለች? አሁንስ ሌላ ብር ሰጥታ አስተባብላ መውጣት ትችላለች ወይንስ ደግሞ የሚላትን ነገሮች ሁሉ በትክክል ትከነውናለች የሚለውን እንግዲህ በጉጉት የምንጠብቅ ይሆናል። እንዲሁም ደግሞ ሊዲያ ለባርኮቴ ትነግረዋለች የፍቅርን ጉድ ወይስ አትነግረውም የሚለው የሚያሳስብ ነው። በስተመጨረሻም እንግዲህ አደይ የእሷ እህት መሆኗን አላወቀችም ፍቅር ማለት ነው። እና ሰላማችሁ ይብዛ።